ያፌት እንግዲህ እፉዬ እርጉዝ እንደሆነች አረጋግጧል። በዛን ሰዓት እንግዲህ በጣም ነበረ ማመን ያቃተው፣ በጣም ነበር የደነገጠው ሉሌት ስትነግረው። ስልኩን ነበር እጆሯ ላይ እየዘጋው። ከዛም እንግዲህ ከቤት ይወጣል። ከቤት ወቱ እንግዲህ ኤፍራታ ጋር ምንም አይነት ግንኙነት እንደሌለው ያቃል። በጣም ነው የተበሳጨው ስላረገዘች ማለት ነው። ከማን እንዳረገዘች ጭምር አውቋል። እንግዲህ ራሱን በመጠጥ ቢደብቅም በስተ መጨረሻ እንግዲህ እሷ ለማንም ምንም አልናገርብህም ወንድነት ግን አየሁ ብሎ ነበር አንድ ቀን አስገድዶ ሊደፍራ ሲል፣ ከዛ እንግዲህ ያን እያስታወሰ እሱ በጣም እየጠጣ ነበረ። መጨረሻ ላይ ሰራተኛው ጋር ደውሎ ልጅ የሚያስወጣ መድኃኒት፣ አሁን በአስቸኳይ ይዘህልኝ እንድትመጣ ብሎ ሰራተኛው ጋር ይደውላል። ሰራተኛውም እሺ ይለዋል ማለት ነው። ሎሊት እንግዲህ ይህንን ሁሉ ያደረገችው የተናገረችው ኤፍራታ እንዳረገዘች ከጢና ከኤፍራታ ውጭ ማንም የሚያውቅ አልነበረም። ነገር ግን ባለፈው እንግዲህ ከዶክተሩ ጋር ሲያወሩ ድምፅ ቀርታ ነበረ። በዛ መሰረት ኤፍራታ እንዳረገዘች እንግዲህ የአፌትም ሁሉም ያውቃሉ ማለት ነው። ሰላም ጤና ይስጥልኝ። ውድ ውድና የተከበራችሁ ውድ የቻናል የቤተሰቦች የምወዳችሁ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ። በያላችሁ በሰላማችሁ ልትርፍ ይበልኝ። በቅድሚያ እንግዲህ እንደተለመደው ለዚህ ቻናል አዳዲስ የምትመጡ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮች ደግሞ ቪዲዮውን እስከ መጨረሻ በማየት ላይክ ማትርሱ ማለት ነው። ዛሬም እንደተለመደው ሐረግ ድራማን እያላችሁ መጥቻለው። ሐረግ ድራማን እንግዲህ ብዙዎቻችን የምንከታተለው የምንወደው ድራማ ነው። ዛሬም ያው ቀጣዩን ክፍል እዥላችሁ መጣለሁ። ቪዲዮውን እስከ መጨረሻ ተከታተሉ ማለት ነው። ያው ቅድም እንግዲህ መግቢያ ላይ እንደነገርኳችሁ ሉሊት እንግዲህ ኤፍራታ የመኪና አደጋ ከደረሰባት በኋላ ከዶክተሩ ጋር የሚያደርጉትን ንግግር እነሱ እያንዳንዳቸው ገና ስትመጣ ስልኳን ከኤፍራታ ጎን አስቀምጣ የሁሉንም ድምፅ ቀርቶ ነበረ። ነገር ግን ያው ኤፍራታ እንዳረገዘች ብቻ ከማን እንዳረገዘች ለናታ ልንገረው ያለውን ዶክተር ያንን ገና አልሰማችሁም። ከዛም እንግዲህ ቶሎ ብላ ከዛ ሉሊት እንግዲህ ለያፌት ደውላ እኔ ደህና ነገር ልነገር ስራ፣ አንተ ሁሌ ትቆጣለህ ኤፍራታ እርግዝና ስትለው በጣም ይደነግጥና፣ ምን ይሏት ስልኩን ይዘጋል ማለት ነው። ከዛም እንግዲህ ቤት ነበረ። ከዛ ኤፍራታ ንግሯን እያባበሰላት ነበረ። ጥሎ ከቤት ነው የወጣው። እንደ በፊት ሲናደድ በፊት ሰውን ማነቅ፣ መደብደብ ነበረ። አሁን ግን ከቤት ጥሎ ወጥቶ መኪና ውስጥ ቁጭ ብሎ እየጠጣ ኤፍራታ ጋ የሆነ ሰዓት ላይ ብዙ ጊዜ ጠበቅኩሽ፣ ብዙ ጊዜ ታገስኩሽ፣ የኔ ንግስት ብሎ አንድ ቀን በግድ ይዟት ገብቶ ነበረ። ከዛም እንግዲህ እሱ ከእሷ ጋር ምንም አይነት ግንኙነት የለው። እሷም ደግሞ እያለቀሰች ሲያት ከአንቅርፎ ሲነቃ ታለቅሳለች። ከዛ ምን ሆነች ነ ንግስት በቃ ልተረጅም ይገባል ብዙ ጊዜ ታገስኩሽ እንግላታል። እሷ ረባክህ በግድ አስገድደህ አድርገህ ምን አገኘ ተደሰት ለማንኛውም ወንድነት ክናየ ስትለው በጣም ይሰማዋል፣ በጣም ያዝናል። ከዛም አይዞህ፣ አትስጋ ለማንም ምንም አልናገርብህም ብላ ቃል ትገባለታለች። ቃል በገባችለት መሰረት ምንም አይነት ነገር ስለሱ አልተናገረችም። ማንም ምንም አያውቅም ማለት ነው። ስለዚህ ያው እርጉዝ ከእሱ እንዳላረገዘች ጭምር ያፌት አረጋግጧል ማለት ነው። ከዛ እየጠጣ እንግዲህ ያን እያስታወሰ በጣም ያዝናል። ምን የኔ ንግስት እንዲህ ስወድሽ እያለ እያንጎራጎረ መኪና ውስጥ ከሚገባው በላይ ይሰክራል ማለት ነው። ከዛ ሰራተኛው ጋር ደውሎ ሰራተኛውን አሁን መድኃኒት ይዘህልኝ እንድትመጣ ይለዋል ማለት ነው። በጣም ጠጥቷ ላለቀውም እንግዲህ ሰራተኛውን እሺ አለቃ ብሎ ይስማማል ማለት ነው። ከዛም እንግዲህ ያው ቢኒና ፂዮን እንዲሁም ናታን ቤዛ ሆነው ያው ቤዛ ባቀደችው መሰረት ኤፍራታ ምግብ እንድትሰራላት ትፈልጋለች ሲሎት፣ ናታን በጣም ይደሰታል። ከሚገባው ብሬ ደስ ብሎት ተንደርድሮታቸው ተው ኩሽና ሲፈላልግ ምንድን ነው እዛ እና እዛ የምትለው የሌለውን ነገር ካለ ንገረኝ፣ ቢያንስ ያለበትን ነገር አለው ትለዋለች ሎት ተቀምጣ። እሱም አፍጡ የትና መልስ ማይሰጣት ማለት ነው። ከዛ ቢኒ ደውሎታል። ቢኒ ከዛ ቤት ውስጥ የሌለ ነገር ካለ እዥ እንድመጣ ንገረኝ ይለዋል። እሱም እንግዲህ አይቶ ቤት ውስጥ የሌለውን ይነግረዋል። ከዛ ቢኒ እና ዳጊ ዘይቱን ምኑንም ይዘው ይመጣሉ። ምግቡንም ሰርተው ሲጨርሱ ስጋዬን ነው ይላታል። ፍሬ ፍሬ ዘር አለል ትለዋለች። ቤዛ ጽዮን፣ ሉሊት፣ ዳጊ እንግዲህ ቁጭ ብሎ ተመልካች ናቸው። ቢኒ እና ናታን ደግሞ ምግቡን እየሰሩ ነበረ። ከዛ ምግቡን ሰርተው ሲጨርሱ እንግዲህ ያው ናታን መሄድ አይችልም። ቢኒ ዳጊና ጽዮን ቤዛ ሎሊት ሆኖ ያው ምግቡን ይዘው ወደ ኤፍራታ ጋር ይሄዳሉ። ኤፍራታ ጋር ሄደው እንግዲህ ሁሉም ሰላም ካሏት በኋላ ገኒ እንግዲህ ኩሽና ገብታለች፣ ልትሰራራ። ከዛ ዳጊ እናቴ እዚህ ነው ብላ መታ ነበረ አልመጣችም እንዴ ይላታል። መታለች ኩሽና ያው የሚሰራራ ካለ ልስራ ብላ ነው ትለዋለች ማለት ነው። እሱም ይስማማል። ከዛ እንግዲህ አቤል ያው ገኒ ወደ ውስጥ ወደ ኩሽና ሊያሳየት ገብቶ ነበረ ለእሷ የመጣውን ምግብ እንግዲህ እየበላ አንተስ ምን ጉር ነህ እያለች ገኒ እየተናገረችው ነበረ ኤፍራታ እንግዲህ በያፌት ፊት መቀያየር ያው ትንሽ ተደናግጣለች አንደኛ ዶክተሩ እንደሞተ እንኳን አታውቅም ማለት ነው እሱም የገደለው ያፌት ነው ምክንያቱም ናታንን ሳያገኘው ናታን እየጠበቀ ባለ ሰዓት ነው እንግዲህ ዶክተሩን ሄዶ የመታው ማለት ነው ስለዚህ አሁን በጣም ዙሩ እየተካረረ ይገኛል ማለት ነው። ከዛ እንግዲህ የዲያና እናትም ዲያና ትምህርት ቤት እንዳልገባች ይነገራታል። ከዛ ዲያና ከክላሷ ስትወጣ ጠብቃ እስካሁን ድረስ የጠበቅኩት አንቺን ለማውራት ነው። የኔ ልጅ ምን ሆነች ነው ነይ እስኪ አንድ የቁጭ ስትላት ዲያና ምንም የማወራው ነገር የለም። አሁን መሄድ አለብኝ ብላ ጥላ ትሄዳለች። እናትየዋም ዲያና አንቺን እኮ ላናገር ነው እስካሁን ድረስ ከክላስሽ እስክትወጪ ድረስ የጠበቅኩሽ ትላታለች። እሷም የማወራው የለም አልኩሽ እኮ። አይገባሽም እንዲህ ብላት ጥላት ትሄዳለች። ከዛ እንግዲህ የሳሎን ቁጭ ብላ ወንድሟ እስኪወጣ ጠብቃለች ትጠብቃለች። ወንድሟ ና ኦድም ሲወጣ የኔ ልጅ እስኪ አንዴና ቁጭ ብለና እናውራ ትላለች። እሱም ምንድን ነው የምናወራው ይላታል። ዲያና ዛሬም ትምህርት ቤት እንዳልገባች ነግረውኛል። ስለዚህ ምን እንደሆነች እንድታጣራ እንድትጠይቃት እፈልጋለሁ እና እስኪ ለማንኛውም አንዴ ቁጭ ብለን እናውራ ትላለች። እሱም እኔ ምንድን ነው የማወራሽ የማወራው የለም ይላታል። እባክህ የእኔ ልጅ ና ቁጭ በልና አውራኝ፣ ትላለች። የእኔ ልጅ የእኔ ልጅ አትበይ ደግሞ፣ ስሜ ና ኦድ ነው፣ ና ኦድ እያልሽ ጥሪ፣ የእኔ ልጅ አትበይ ይላታል። አንተ እኮ ነው የማናግረው፣ ና ቁጭ ብላ አውራኝ፣ ኃላፊነት እኮ አለብህ ትላለች። ከዛም እሱ እንግዲህ ቁጭ ብሎ ምንድን ነው የማወራሽ፣ ምንድን ነው የምንነጋገረው ይላታል። እህትህ እንዳልኩ ትምህርት ቤት አልገባችም። ስለዚህ አንተ ደግሞ ታላቅ ወንድም ነው፣ ታላቅ ወንድም ማለት ደግሞ እንደ አባት ነው። ስለዚህ እሷ የት እንደምትውል የት እንደምትገባ ማየት እና መከታተል አለብህ። ስትበላሽ ዝም ብለህ ማየት አለብህ። ያልሆነ ቦታ ወድቃ ብታያት ዝም ብላ ታያለ የለች ስለዚህ እባክህ ኃላፊነት የእሷን ኃላፊነት ውሰድ ትለዋለች። እሱም እስከ ዛሬ የነበርሽ እስከ ዛሬ ቁጭ ብለሽ ዛሬ ነው እንዲህ ዲያና መጥፋት የታየሽ? ዲያና ትልቅ ልጅ ናት። ምን ማድረግ ምን አለማድረግ እንዳለባት በደንብ ታውቃለች። ስለዚህ እንደፈለገች መሆን እንደፈለገች ማረግ ትችላለች። ህፃን ልጅ አይደለችም። ለራሷ እራሷ ታውቃለች። እራትና ተነስቶ ጥሏት ይሄዳል። የደህንነትን በጣም ትናድርና ግራ ትገባለች። እሱም እንግዲህ ከክላሱ ከገባ በኋላ እህቱ ጋር ይደውላል። ዲያና ጋር ሲደውል ሳም የት እንዳለች ይጠይቃታል። የሆነ ቦታ ትምህርት ቤት ነች ትሏል። ትምህርት ቤት እንዳደለች በደንብ አውቃለሁ አሁን የት ነው ያለሽ? ይላታል እሷም ከጓደኞቼ ጋር ነኝ ትለዋለች። ማለት ነው ዲያና፣ ምን ማድረግ ምን አለማድረግ እንዳለብሽ ታውቂያለሽ። በሕይወትሽ ላይ መጥፎ ቦታ ወድቀሽ እንዳትቀሪ፣ እንዳትጸጸች በደንብ አስቢበት ይላታል። ወንድሜ እያለች እሷን ስትለው እንዲሁም የራስሽ ጉዳይ ብሎ ዲያና ላይ ስልኩን ይዘጋባታል ማለት ነው። እንግዲህ ዲያና ያው የአባቷን ገዳይ አባቷን ማን እንደገደለው እስከ ዛሬ የምታውቀው ወንድሟ እንደሆነ ነበረ። ነገር ግን አሁን እናቷ እንደሆነ ስላወቀች እናቷንም መውረት አትፈልግም። እራሷን በቃ ከእነሱ እያገለለች ነው የምትገኘው። ያው ናታን ነበረ። ናታን ደግሞ እንግዲህ ያው በነገሮች ባለመመቻቸት ያው እያገኘት አይደለም። ብታገኘው ያው እያግባባ ቀስ ብሎ ትነግረው ነበር። ሌላ ጊዜ ነግርሃለሁ ብላ ቃል ስለገባችለት ማለት ነው ከዛ እንግዲህ ያው ኤፍራታ ያው ከህመሟ ልጇ ምኗ ምኗ ሁሉ ነገሯ ደህና እንደሆነ ስላረጋገጠች በጣም ተረጋግታለች ማለት ነው። አቤል እንግዲህ ያው እሱም ሰራተኛ ያፌት የሚያሰራቸው ሴቶች ምን ሰዓት እንደሚወጡ ምን ሰዓት እንዲገቡ ተከታተሉ ወደ አካባቢዎች ነበረ። ነገር ግን የሚወጡበትን ሰዓት እና የሚገቡበትን ሰዓት ልናቃ አንቻለም። ይታል እኔ ጋ እኮ ቤት ውስጥ ሲሆን እንዳትደውል ብዬ ነበር። አረጋግጥ፣ አጣራ ታዲያ ይለዋል። እሺ አለቃ፣ እናጣራለን ይለዋል። እንግዲህ አቤል ነጽዮንን ሊረዳ ይሆን ብቻ እንደ ያፌት ተንኮለኛ ሊሆን ምንም ግራ ያጋባል። የእሱ ስራ ሁላችንም የሚያናድደን ስራ ነው። በጣም ነው የሚያቃጥረን ማለት ነው። እንግዲህ ያፌት ያው አሁን መኪና ውስጥ እየጠጣ እንግዲህ በፊት ያላቸውን ለሰራተኛውም ግማሽ ግማሹን አውርተን ነበረ። ሴቶቹ ከመጥፎ ነገር ካደረጉኝ በኋላ እኔ ምን ብዙ ምንም አይነት ነገር ማድረግ እንደማይችል ጭምር ነግሮት ነበረ። ያ ያን እያስታወሰ በጣም ግና ደደል አለቃውም እንግዲህ ሰራተኛው ማለት ነው። ይቅርታ ታዲያ ምን ለማድረግ አሰብክ ሲለው ከዚህ በኋላ ከዚህ በላይ ወደ ሌሎችን ነገሮች ለማወቅ ባትጥር ባትጠጋ ጥሩ ነው። ለማንኛውም ሆን ሄድጉ ያ ያን እያስታወሰ በጣም እየጠጣ ነው። ስለዚህ በዛ ስካሩ አጣጥቶ መኪና ከነዳ ያው እንግዲህ ራሱን ጭምር ያጣል ማለት ነው። ነገር ግን ያፌት የሰራቸውን ወንጀሎች እያንዳንዶች ያደረጋቸውን ነገሮች የሁሉም ሴቶች ድምር ተደማምሮ ቅጣት ተቀጦ ሁላችን ማየት ስለምንፈልግ ምንም አይነት ጉዳት እንዲደርስበት አንፈልግም። እዚህ ጋር ብዙዎቻችን አሁን እያንዳንዳችን መማር ያለብን ማየት ብቻ ሳይሆን ብዙ ትምህርት መውሰድ አለብን። በገሃዱ ዓለም ራሱ እንደዚህ የሚያደርግ ብዙ ስለሚኖር ማለት ነው። እና ተምረን ጥንቃቄ እንድናደርግ አይተን ማለፍ ብቻ ሳይሆን ወደ ራሳችን ግንዛቤ ማድረግ እንዳለብን ከዚህ ድራማ ተምር ያለው። ውድና የተከበራችሁ ህፃናት ቤተሰቦች፣ እንግዲህ የዛሬውን ይህ ይመስላል። ቀጣይ ሲለቅ ደግሞ ቀጣይ ክፍል እያላችሁ የምመጣ ይሆናል። ሁላችሁም በአለም ጥግ ያላችሁ በስደትም በሀገርም ያላችሁ ሰላማችሁ ብዙ ረፍርፍ ይበልኝ። እወዳችኋለሁ፣ አከብራችኋለሁ። አገራችንን ሰላም ያድርገልኝ። ሁላችንም ለሀገራችን ጸሎት፣ ሙስሊሞች ብሉዋች ክርስቲያኖች ደግሞ በጸሎታችሁ እያምን እየተሳሰብን ይህንን መከራችንን ሁላችንም በጋራ እንድናልፍ ፈጣሪ አምላክ ይርዳን ማለት ነው። በቀጣይ እስከምንገናኝ ሁላችሁም በያላችሁ በሰላማችሁ ብዙ ትርፍርፍ ይበልልኝ። የዛሬው ቪዲዮ ይህን ይመስላል። እኔ በዚሁ ሰናበታችኋለሁ። እንግዲህ ገጠርን እያስጎበኘኋችሁ ገጠር ጉዞ ወደ ገጠር አድርጌ ነበረ ማለት ነው እንግዲህ በጣም ጋራ ሸንተረር አገራችን ምድራዊ አቀማመጡ ሁሉም ሰው ያው የሚጓጓለት በጣም ደስ የምትልናት ኢትዮጵያችን ለዘላለም ትኑርልን ትለምልምልን። እና ገጠር ሄጄ አላውቅም ነበር። ከመጣሁ ሄጄ አይቼ ጎብኝቼ ነው የመጣሁት። እንግዲህ ያው መኪና ይገባ መሆን በሞተር እዚህ ጋር እንደምታዩት አህያ ተጭኖ እየሄዱ ግማሾቹ፣ በሞተር በበቅሎ እየተጓዙ ነው እና በጣም ደስ የሚል ሀገር ነው ያለን። ስለዚህ ሁላችንም በስደት ያለን እህት ወንድሞቼ በሰላም ለሀገራችሁ ያብቃችሁ፣ ሀገራችሁ ምድር ይቀላቅላችሁ፣ የሀገራችሁ የናፈቃችሁ ቤተሰብ የናፈቃችሁ በሰላም ኑሉ እንላችኋለሁ። ባይ ባይ፣ በዚሁ ልሰናበታችሁ ነው።